ያው እንዳይከፋቸው፣ ሶስት ለአንድ በዚህ አድርጉ። እንዳይከፋቸው እንዴት እንደገባ አለ ክፍተቱ ቤት በኩል እንደሆነ ምንም ጥርጥር የለውም። አርሲ ነገሌ እናሸንፋለን በሳንጃ በሳንጃሙ ሰላም፣ ጤና ይስጥልኝ። ውድ የቻናላችን ቤተሰቦች ይህ የደጋፊዎች ጭዌ ነው። ዛሬ ቅዱስ ጊዮርጊስ ከአርሲ ነገሌ ጋር ጨዋታ አለው። ከአርሲ ነገሌ ደጋፊዎች መካከል ደግሞ አጠገቤ ላይ ተቀምጠዋል። ስማቸውን አስተዋውቆኝ ፍቅራቸውን ይገልጻሉ። ማን ያሸንፋል ግምታቸውን ይሰጡናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህ የደጋፊዎች ጭዌ ነው። በመጀመሪያ ረጃ ስሜ ንገረኝ። እስማኤል እባላለሁ። እስማኤል የአርሲ ነገሌ ደጋፊ ነኝ። የአርሲ ነገሌ አንቺስ? ስሜ ጋዛኝ ወይም ጄሎ እባላለሁ። የአርሲ ነገሌ ደጋፊ አባልም አስጨፋሪም ን ማትረሻ እባላለሁ። ካርሲ ነገሌ የነገሌ ደጋፊ ነኝ። ቤካ እባላለሁ። ካርሲ ነገሌ አርስንልግ ደጋፊ ዋና ማህበር ጀበኒ ሎ የነገሌ አርሲ ደጋፊ የነገሌ የነገሌ በረከቶ ነት እንባላለን። ስለዚህ ያው እንደምትመለከቱት ዛሬ ቅዱስ ጊዮርጊስ ከአርሲ ነገሌ ጋር ጨዋታ አላቸው። ማን ያሸንፋል ትላለህ? እኔ ግምቴ ያቋስ ሜዳ ስትገባ ሶስት ነገር ይዘህ ነው የምትገባ። አንደኛ ከጨልክ ማሸነፍን ነው አቻውን መሸነፍንም ይዘህ ነው፣ አምኔ ነው የምትገባ የመጣውን ውጤት ትቀበላለህ። ግን ነገሌ ያሸንፋል። ጎርጊስን ሙሉ ሙሉ አምንበታለሁ። ሁለት አንድ ያልቃል ጨዋታው። ሁለት አንድ፣ ሁለት አንድ፣ ወላ ወላ አንድ ባዶ የምንጨርስ ይመስለኛል። በእኛ ተከላካይ እተማመናለሁ። አረይ ምንም ጥርጥር የለውም። ሁለት ባዶ አርሲ ነገሌ። ያው ሁለት ባዶ ሁለት ለአንድ እየተባልኩ ነው። እሺ ሶስት ዜሮ በኛ ሶስት ዜሮ። እኔ ያው አንዳቻ ሚያልቅ ነው ይመስለኝ። አንዳቻ በጣም አሪፍ። ያው እንዳይከፋቸው ሶስት ለአንድ አቦዚ አድርጉ እንዳይከፋቸው ነው የአርሲ ነገሌ ነው። የሰጎኗ ነው ድሉ። ድሉ እኛማ ያው ከሁለቱ ጨዋታ ካሳዬ ነው ፐርፎርማንስ አንፃር ዛሬ ሰንፈራ እናሸንፋለን። በጣም አሪፍ እንደው አርሲ ነገሌ ሲያገባ እንዴት ነው ደስታችሁን የምገልጹት? እኔ ከመቸኛ ይመቸኛ ምስቴ ቆንጆ አድርጎ ያሳየኛል። አረቄ መቸኛ ይመቸኛ ምስቴ ቆንጆ አድርጎ ያሳየኛል። ይሄ መዝሙራችን ባረቄ ለተዘመረብን ነገር ነው። መላሹን ደግሞ ሜዳ ስንገባ በሰጎን በነገራችን ላይ በሰጎን በቃ ማልደራደርበት፣ በእውነት ኳስን ብዙ አይተናል። ሁላችንም በኳስ ህይወት ያሳለፍን ሰዎች ነን ግን በዚህ አርማ አንደራደረም። በቃ ህይወታችን ነው። ትልቁ ደግሞ የምዕራብ አርሲ ብቸኛ ቲም ነው ፕሪሚየር ሊግ ውስጥ የሚገኘው እና የምዕራብ አርሲ ህዝብ በሙሉ ከዚህ ቲም ጎን ናቸው። ያልመጡም የመጡም እና እኛ ለወራጅ ምናምን አደለ የወራጅ ቲሞችን ብዙ አይተናል እና ብዙ መጥቀስ አያስፈልግም። ይሄ ቲም ግን የወራጅ ቲም አይደለም። እርግጠኛ የለንገረ ዋንጫው የኛ ነው። አንቺ ይበላል ዋንጫ ረ ገብቷል። ነገሌ አርሲ ጠብቁን። በጣም አሪፍ ድፍረት ያለ ቲም ነው። አይታችሁ ፍራቻ ፍራቻ የለብንም። ዋንጫ የኛ ነው። በነገራችን ላይ ሰጎንም መጎብኘት የሚፈልጉ ከሆነ መቶ እናስጎበኛቸዋለን። ሰጎን ብርቅዬ እንትናችን ነች። መቶ መጎብኘት የሚፈልግ ካለ በራችን ክፍት ነው። እንወዳቸዋለን፣ እናከብራቸዋለን። ያው መልካም እድል ለሁለቱም። ከዛ ሜዳ ደግሞ ይወስነው። እኔም በጣም አመሰግናለሁ። ምናልባት ግን ለምሳሌ አሁን ይህንን ክለብ ካርሲ ነገሌ አካባቢ ውጪ ሆነው ለማያውቁት እስኪ እንደው ስለ ክለባችሁ በራሳችሁ ቋንቋ አንድ ሰው ቢገልጽልኝ አርሲ ነገሌ ማለት ይሄ ነው እንደዚህ እንደዚህ ነን እና ይሄን ያ በቃ ጥሩ ላይ ነን የሚለውን ነገር ደጋፊም ለማፍራት ፍቅራችሁንም በዛው ብትገልጽልኝ። እሺ መጋላን አርሲ ነገሌ መጋላ ባይ ጃለተምቱዳ

አቀባበላችን ምርጥ ነበረ። እኛ መጥፎ ሆነ አይደለም። ማንም ሰው ይመጣ አርሲ ነገሌ፣ ማንም ሰው ይመጣ ማንም ሰው ያውቃታል አርሲ ነገሌ። ግን ይህንን ክለብ ገና ብዙ ደረጃ እናስኬደዋለን። ጊዮርጊስ፣ ቡና እነሱ ደረጃ ነው እናስኬደው ብለን እናስበው። ሁላችንም እናመሰግናለን። የደጋፊ ማህበር ሁላችንም እዚህ የተቀበላችሁንም ሰዎች አሉ። በቀደም ዕለት ያሳየነው አልተገባ ፀባይ ለሁሉም ይቅርታ ብለናልም። ሁላችንም እንደምትወዱን ሁሉ እኛ እንወዳቸዋለን። ግን ገና አርሲ ነገሌ ሁሌም ወደፊት ከዚህ በኋላ ወደፊት ብቻ ነን። አንድ ምንድነው መሰለህ፣ ይሄ ክለብ ብቸኛ የኦሮሚያ ትልቁ ክለብ ነው ብያለው። ማለት ብራቨርስ ካላት አንዱ ክለብ ነው በቃ ሌላ ክለብ የለም በዚህ ክለብ ዙሪያ አቀባበሉ ካየ እንደ አፍሪካ ራሱ አንደኛ ነበር። በጣም አሮግት ሽማግሌ ሳይባል ወጣት ሙሉ ህዝብ ነው ወጥቶ የተቀበለው እና መስተካከል አለበት ብዬ ማስበው ይሄ ሁሉ ህዝብ ወጣት እዚያን ለአቀባበሉ ወጥቶ የተቀበለበት ትልቁ ምክንያት አንደኛ የአገርቷ ወጣት የትኛውም ከዚህ በኋላ በኳስ ተስፋ አድርጎ እንዲሰራ ነው እና ከዚህ በኋላ ይወጣልናል። የኛ ልጆች አሮግቶ ሽማግሌዎች ይወጡበት ይወጡልናል፣ ያሰቡበት ደርሶ ይጫወቱልናል። ኢትዮጵያ ላይ ትልቁ ልክ ፕሪሚየር ሊግ ነው ይደርሱልናል፣ እስከ ፕሪሚየር ሊግ በምሎ ነው። ይሄ ሲሆን ደግሞ የኛ አገር ልጆች ቢያንስ አንድ ስቴፕ ከተወሰነ ወጣቶች መውጣት አለባቸው። ገብቷላ። የተወሰነ አሁን ላይ ደግሞ ለኛ መስተካከል አለበት ብዬ እንዳሳብ ደግሞ ለቡድን መሪዎችም ሆነ ለምመለከተው አስተዳደር ላይ ላሉት በጣም ጥሩ ስራ ሰርተዋል። በስራቸው በጣም ለየት ያለ ስራ አሁን ላይ ያሉት አስተዳደር በተለይ አመራር በጣም ምርጥ ስራ ነው የሰሩት። ሰላም ሰላም፣ ጤና ይስጥልኝ። ውድ የደጋፊዎች ቻናል ተከታታዮቻችን፣ ዛሬ ቅዱስ ጊዮርጊስ ከአርሲ ነገሌ ጋር ጨዋታ አለው። አንድ ለየት ያለ ጀማ ደግሞ አብሬያቸው ተከስቻለው። እነሱ ስለ ዛሬ ጨዋታ ምን ይሉናል? በመጀመሪያ ደረጃ ግን ወዳጅ ስሙን ያስተዋውቀናል። በመጀመሪያ ደረጃ እስቲ ስሜን ንገረኝ። ስሜ ከፈለ ማመን ይባላል ወይም ደግሞ ካፌ ቦዛ ባለ በማህበራዊ ሚዲያ ስሜ። ዛሬ እንዴት ነው? ማን ያሸንፋል? ምንም ጥያቄ ምንም ጥያቄ የለውም። በጎዶሎ ልጅ ብንገባ እራሱ ክለባችን የአሸናፊነት ስለንቦ ላይ የተላበሰ ስለሆነ ምንም ጥርጥር የለውም። አይደለም አርሲ ነገሌ ልክ ስታገባ እንዴት ነው ደስታ የምትገልጸው? እስኪ ወይም ድንግጬም ዝም ብለን እችላለሁ ወይ ደግሞ እ ምን እያለ ነው ዛሬ ለሳንጅዬ ደስታችንን የምትገልፁት ሲባል የማይሸብር ማን አለ ማን አለ እያለ ነው እንግዲህ። ምን ነው ከድንገት አሁን ለምሳሌ አሁን መቼም ኳስ ሲገባባችሁ ስንዶ ምን አይነት ስሜት ሰማለ? ሲገባብን እንዴት እንደገባው ትገመግማለ። ክፍተቱ ቤት በኩል እንደሆነ የማስተት እንደሆነ ያው፣ ከዛ በኋላ ከጎኑ በኋላ ደግሞ እናሸንፋለን የሚለውን በቡድናችን ስለምንተማመን ይቀጥላል ማለት ነው መዝሙሩ፣ እናሸንፋለን እና እናሸንፋለን

እያልን ነው ምንጨፍረው። ማንኛውም በጣም መልካም ዕድል ለክለብክና ለደጋፊዎቹ እናመሰግናለን። በጣም እናመሰግናለን።